ክብር ለጌታ ለኢየሱስ። በድቅድቅ ጨለማ ወደሚደነቅ ብርሃን ያመጣን ጌታ። ጨለማው ራሱ ምንድነው? ድቅድቅ ነው፣ ወደሚደነቅ ብርሃን። አሜን። አንዳንዱ ለእድሜ ትልቅ አክብሮታል፣ ግን በእድሜው ልክ ማለት ነው ትልቅ ስለሆነ የእግዚአብሔር ጓደኛ የሚመስለዋል፣ የእግዚአብሔር አማካሪ የሚመስለዋል። ትንሽ ስለሆነ ደግሞ እግዚአብሔርን ማወቅ ከባድ የሚመስለው ነገር አለ። ለኖህም ለሳሙኤልም ተገልጧል። ለሁለቱም ለትንሹም ለትልቁም ማለት ነው። ግብር ለኢየሱስ ሆ ዋ ፍላጎት ነው። አንዳንድ ጊዜ ደግሞ ብዙ እድሜ ። ምንም ነገር እንደማይረባ የምናየው በማቱ ሳለ ሲወልድ ሲወልድ ኖረ፣ ሞተ። ወደ ሦስት መቶ ምናምን ደግሞ የኖረው ነው አካሄዱን ከእግዚአብሔር ጋር አደረገ፣ አልተገኘም። አብቶ ነው ወይ ምናምን እንዳትሉ ደግሞ ለእግዚአብሔር ነው ክብር፣ ለኢየሱስ ነው። ስለዚህ የእግዚአብሔር ነገር የሚታወቀው በሁለት መንገድ ነው ምንም አይነት ኮምፕሊኬትድ የሆነ ነገር የለውም። አንደኛው ይኸው እግዚአብሔር በዚህ በቃል ላይ ታቆኛላችሁ ይላል ቅዱስ ቃሉን ማንበብ፣ ወደ ቅዱስ ቃሉ መቅረብ። ሁለተኛው ደግሞ ጠሎት ጠሎት ነው። እግዚአብሔር ያምዳነንም ሰው አህዛብ የሆነን ሰው ሲጸልይ ነው የእውነትን መንገድ እንዲያሳየው ወደ ጴጥሮስ ላከው። አያችሁ ሁለተኛው ደግሞ ይህንን ቅዱስ ቃል አንብቦ ነው ሰው ሚድነው እንጂ እንደ በጣም አዋቂ አዋቂ በመምሰል የሆነ ምናምን ነገር እኔ ቢኖር አለ ራሱ ቃሌን ምን ይበል ይጠብቃል። በቃ ሌላ ኮ ምንም ነገር የለም። የሚወደኝ የሚኖር እንትና ማነው እንትና ጋ ሂድ አይልም። እንትና ጋ ሚሂድ አይልም። ወደዚህ የሚዙር፣ ወደዚያ የሚስገድ አይልም። የሚለው የሚወደኝ የሚኖር ቃሌን ይጠብቅ፣ አለቅ ቃሉን የሚጠብቅ ደግሞ የእግዚአብሔር ፍቅር በእርሱ ላይ ያርድራል ይኖራል ማለት ነው። ለዚህ ነው ከተጻፈው አንለም አባካሪ ከተጻፈው አንለም። ነገ በይቅርታ ልንመለስ የማይችለውን መልካሙን ህይወታችንን እግዚአብሔር ይሰጠን። አናጥፈው፣ አና እንደው በከንቱ ነገር አናሳልፈው። ሕይወት ከእግዚአብሔር ውጭ በዜሮ ነው የሚባለው፣ ከሰማችሁ ሁሉም ነገር ከክርስቶስ ውጭ ዜሮ ነው ዜሮ ነው። እንደውም ዘፈድ ይሆናል እንጂ አንተ ዜሮ ዜሮ የሚል ቢልለፈ ዜሮ ነው። በቃ ምንም ነገር ከክርስቶስ ውጭ ዜሮ ነው። በእግዚአብሔር ያልሆነ ነገር ዜሮ ነው። በዜሮ ነው የሚባዛ ያንን ደግሞ ለመረዳት ይኸው ያውቃሉ። አለ ጌታችን መድኃኒታችን ኢየሱስ ክርስቶስ እያንዳንዱን ነገር የተናገረው በቃሉ ነው። በግምት የተናገረው ነገር የለም። ወይም ከሌ ተናግሮታል ብሎ ያለው ነገር የለም። ስለ ራሱ ሲናገር እንደዚህ አለ። በወቅቱ እንደውም ብዙ ሰዎች ስለ መንገድ፣ ስለ ህይወት፣ ስለ እውነት ብዙ ጥያቄ ነበራቸው። በወቅቱ የነበሩ ብዙ ፈላስፎች እጅግ እጅግ አሰልች ጥያቄ ነበራቸው። ለዛም ነው ንጉሡም ካስታወስከው አንድ ጥያቄ ጠየቀውና፣ እውነት ምንድን ነው? ምንድን ነው እውነት አለ። እውነት ብሎ ማስረዳ ሲጀምር እሱ ከዛ በኋላ አልጠየቀውም። የ ልዛ ብለው ኢየሱስ ክርስቶስ ይቅርበልኝ አለ። የሚገርም ነው። ስለ እግዚአብሔር መንግስትና ስለ ጽድቅ እውነት ምንድን ነውና፣ የእግዚአብሔር መንግስት እግዚአብሔር ጽድቅ ተነገጠ። በጣም የሚያስገርም ነው። እግዚአብሔር መንግስት ምንድን ነው? መብል መጠጥ አይደለችም። ጽድቅ ምንድን ነው? በስራ የምናመጣው ጽድቅ ፍሪዳዎችን በማድረግ ዋኖሶችን በማድረግ ጥጃዎችን ፖርቶዎችን በማቀም አይመጣም ጽድቅ ብዙ የሃይማኖታዊ ስርዓቶችን ብንፈጽም ጽድቅ አይመጣም ስለዚህ ሰውየው ደነገጠ ዛሬም ደንግጡና ጽድቅ ያለው በክርስቶስ ነው የእግዚአብሔር መንግስት ደግሞ ያለችው ክርስቶስን በማመን ከዚህ ውጪ ሌላው ዜሮ ነው እኔ እግዚአብሔር ይባርክ ክብር ለኢየሱስ ስለዚህ በወቅቱ የነበረውን ፍልስፍናውን ያይማቱ የሃይማኖቱንም አለን መልስ የሰጠው ኢየሱስ ሶስት ነገሮችን በመናገር ነው። አንደኛው ምንድን ነው? ያለ እኔ እውነት ነኝ። አያችሁ፣ በወቅቱ ከክርስቶስ ልደት በፊት ከክርስቶስም ደግሞ በኋላ እኔ እውነት ነኝ ያለ ማንንም ይል እኔ እውነት ነኝ ያለ እውነተኛ የወይን ግን ማነው? እኔ ነኝ ያለ እግዚአብሔር ስም የተባረከ ኢየሱስ መጡ። እኔ መጀመሪያ ነኝ አለ፣ እኔ መጨረሻ ነኝ አልፋ ነኝ ኦሜጋ ነኝ አለ። በአልፋነት ውስጥ ሁሉ ነገር አለ፣ በኦሜጋነት ውስጥ ሁሉ ነገር ይጠናቀቃል። ስለዚህ ኢየሱስ እኔ ጀማሪ እኔ ፈጻሜ ነኝ አለ። እኔ የወይን ግንድ ነኝ ብሎ ወይን አካባቢ ጋር ሲሄድ ያው እስራኤል ውስጥ ጉዋ ወይኖች ስላሉ ግንዱን አያቸው። አዎ ግንዱ ለፍሬው ብቸኛ መገኛ ወይ ለቅርንጫፉ ብቸኛ መገኛ ነው። ስለዚህ እኛም በሚገባችሁ ቋንቋ እነግራቸዋለሁ። እንግዲህ እኛ ሀገር ላይ አቡካዶ ነው፣ አቡካዶ ነው ያለ ግንዱ ሙስሊም ነው ያለ ባክ ነው።